ሶላት ማብዛት የኢኮኖሚ ችግር ያለበት የህይወትበት ደሞዙ በረካ ያጣበት የላይፍ ስንክሳሮ የበዛበት ሶላት ያብዛ። በጁመዓ ለይል ሹክ ልበላችሁ እንደ ሳምንቱ ዛሬም በሪናስ እጄ ተወዳጁ ነቢይ ዘር ታርክን ተርሼ ወቅቱ ነውና ስለ ኢብራሂም አለይሂ ሰላም በጥቂቱ በመንካት ስለ ሐጀራ ሹክ ልላችሁ ወደድኩ። ነገሩ እንዲህ ነው። ኢብራሂም አለይሂ ሰላም ከሳራ ልጅ አላገኙም ነበር፣ ድሜያቸው ደግሞ ገፍቷል። ሳራ አገልጋይዋን ሐጀርን ነጻ ለቀቀቻት። ይህም ኢብራሂም አለይሂ ሰላም እሷን ለማግባታቸው መነሻ ምክንያት ሆነ። በዚህ ጋብቻ እስማኤል ዓለይሂ ሰላም ተወለዱ። ኢብራሂም ሐጀርንና ልጇን እስማኤልን ይዘው ወደ መካ እንዲሰደዱ አላህም አዘዛቸው። የአላህን ትዕዛዝ ለመፈጸም ቆርጠውም ተነሱ። ያን ጊዜ ምድረ በዳው ወደነበረችው የዛሬዋ መካ ለመሄድ ተንቀሳቀሱ። ሶሂ ቡኻሪ እንደተዘገበው ኢብኑ አባስን ታሪክ በሚከተሉ መልኩ አውርተውታል። ለመጀመሪያ ጊዜ ወደ መካ አካባቢ የገባቸው ሴት የእስማኤል ናት፣ ወይም ሀጀር ናት። ኢብራሂም ዓለይ ሰላም ከልጇ ጋር ወሰዷትና ዛሬ ዘምዘም ከሚገኝበት ቦታ ላይ ትተዋት ሄዱ። ያን ጊዜ መካ ነዋሪ አልነበረባትም፣ ውሃም አልነበረባትም። ጥቂት የሚበላ ተምር፣ የሚጠጣው ውሃ ያዘ ከረጢትን ብቻ ሰጥተው ወደ መጡበት ኢብራሂም ዓለይሂ ሰላም ተመለሱ። የኢስማኤል እናት ይህን ጊዜ እንዲህ እያለች ተከተለቻቸው። ሰውም ሆነ ሌላ ነገር በሌለበት ምድረ በዳ ላይ ጥላህን የት ትሄዳለ? እየደጋገመች ጠይቃቸውም መልስ አልሰጧትም፣ ዞሮውም አላያትም። በመጨረሻም ይህን እንድታደርግ ያዘዘ አላህ ነውን? ብላ ጠየቀቻቸው። እሳቸውም አሁን አሏት። እንግዲህ አውስ ጥሎ አይጥለንም በማለት ወደ ልጇ ተመለሰች። ኢብራሂም ዓለይሂ ሰላም መንገዳቸውን ቀጠሉ። እንዳያዋቸው ተደብቀው ጌታቸውን አዙሩና እንዲህ ሲሉም ዱዓ አደረጉ። ጌታችን ሆይ፣ እኔ አዝመራ በሌለው ሸለቆ ውስጥ በተከበረው ቤትህ ወይም ከአባ አጠገብ ከዘሮች ያስቀመጥኩ። ጌታችን ሆይ፣ ሶላትን ያቋቁሙ ዘንድ ወይም አስቀመጥኳቸው ከሰዎችም ልቦችን ወደ እነሱ የሚናፍቁ አድርግ ያመሰግኑም ዘንድ ከፍሬዎች ውስጣቸው። አላህ ስብሐንሁ ተዓላ የኢብራሂምን አለይሂ ሰላም ዱዓ ተቀበላቸው። በእሳቸው ዱዓ ሰበብ አማኞች ሁሉ ለዚህች ሀገር ያላቸው ፍቅር ጨመረ። አጅና እምራን እንዲናፍቁ ሆነ። ተሳካላቸው። ይደሰታሉ። ልቦቻቸው ይረጋሉ። ከሁሉም በላይ የዱዓቸው ውጤት የዘምዘም ውሃን ማስገኘቱ ነበር። ኢብራሂም አለህ ሰላም ከቦታው ከተንቀሳቀሱ በኋላ ይዘምዘም ውሃ እንዴት ብቅ እንዳለ እግረ መንገዴ ሹክ ልበላችሁ። ኢብራሂም አለህ ሰላም በና ሐጀር እጅ ላይ ተውላቸው ውሃ አለቀ። በዚህ ጊዜ ሐጀር በመርዋና ሶፋ ኮረብታዎች መካከል በጭንቀት ተመላለሱ። የሚረዳኛ አንድ ሰው ባገኝ ብለው ባከኑ። ሰባት ጊዜ ወዲያና ወዲህ ሮጡ። ሁለቱ ኮረብታማ ቦታዎች ርቀታቸው 400 ሜትሮች ይደርስ ነበር። እናታችን ሐጀር ወደ አንድ አቅጣጫ አሩጠው ይሄዱና በጭንቀት ዙረው ወደ ኢስማኤል ይመለሳሉ። በአካባቢው የሰው ዘር አልነበረም። በሰም የሚበሩ አዕዋፍ እንኳን አይታዩም ነበር። የህይወት ምልክት መኖሩን የሚጠቁም አንዳች ነገር የለም። እርሷ ኮረብታ ላይ በወጣች ቁጥር ግን ዝም ብለሽ በንቃት አድምጪ የሚል ድምፅ ይመጣ ነበር። ድምጹ የመላኢካው ጅብሪል ነበር። ድምፁ ወደ መጣበት አቅጣጫ ሄደች። የድምፁ ባለቤትም አናገራት። አንቺ ሁሉን ቻይ በሆነው ጌታ ጥበቃ ስር ነሽ፣ አትፍሪ፣ ስጋት አይግባሽ። ያ የአላህ ቤት ማረፊያ ነው። ያን ቤት አባቱና ሕፃን ልጁ ይገነቡታል። እዚህም ቤት ሰሪ አላህ እንዳይተውም። ሐጀር ይህንን ንግግር ከሰማች በኋላ ወደ ልጇ ተጣደፈች። ከሕፃኑ ኢስማኢል እግር ስር ውሃ ሲፈልቅም ተመለከተች። ለምስጋና ፈጥና ወደ ጌታዋም ዞረች። በጥልቅ የደስታ ስሜት ተጥለቅልቃ ነበር። ፍርሃቷ ወዲያውኑ ብን ብሎ ጠፋ። እንዲህ እያለች ውሃውን መገደብም ጀመረች፣ ቁሚ ቁሚ። ውዱ ነቢያችን ሰለላሁ አለይሂ ወሰለም እንዲህ ብለዋል፣ የእስማኤል እናት አላህ ይዘንላት፣ ዘምዘምን ሳትገድብ እንዲህ ትታው ቢሆን ኖሮ ወደ ትልቅ ወንዝነት ይቀየር ነበር። ቡኻሪ አልአንቢያ ዘጠኝ ለአላህ ፍጹም እጅ መስጠቷ በሱ ብቻ የመመካቷ ፍሬ የሆነው የውሃ ዝንታነም ሲፈስ ይኖራል፣ እስከ ቂያማ ቀን ድረስ ለሰዎች ፈውስ ይሰጣል። በዚህ መልኩ ኢብራሂም አለይሂ ሰላም እና እናታችን ሀጀር ለአላህ ትዕዛዝ ያለማመንታት የማደራቸውን ትልቅ በረካ አገኙ። የዚህ በረካ ሌላ መልክም ነበረው። እናታችን ሀጀር በመሯዋና በሶፋ መቀቀል ያደረገችው መመላለስ እስከ መጽሐተ ቀን ድረስ የሚቀጥል አንድ አምላካዊ ተግባር ሆነ፣ ለእነሱም የማይቋርጥ ምጽዋት ወይም ሰደቀቱል ጃሪያ ሆነላቸው። እናትና ልጅ በዚህ ምድረ በዳ በረሃ ውስጥ ሕይወታቸውን ቀጠሉ። ይሩሁም የሚባል ጎሳ ሰዎች ወፎች እዚህ አካባቢ ሲያንዣብቡ ተመለከቱ። ያልተለመደ ነገር ነበርና፣ ሁለት ሰዎችን ወደ ቦታው ሰደዱ። ምናልባት የሕይወት የህይወት ምልክት ይገኝ እንደሆን እንዲያጣሩ ዘምዘም ውሃን ሲመለከቱ ከእናታችን ሐጀር ፍቃድ ጠየቁ። እዚህ አካባቢ መኖር እንችላለን አሏት። በአንድ መስፈርት የመኖር ፍቃድ ሰጠቻቸው። እሱም ውሃው ምን ጊዜም በእኔ የቁጥጥር ስር ይሆናል። በዚህ ሁኔታ የጆሆሮም ጎሳ መካ ላይ ኑሮውን በመስረት የመጀመሪያው ጎሳ ሆነ። ስለ ኢብራሂም አላይ ሰላም ቤተሰቦችና ስለ ዘምዘም ውሃ በወፍ በረር ይህን ያክል ሹክ ካልኳቸው በቂ ነው እያልኩ መልካም የአረፋ ባህልን እየተመኘው ከወዲሁ ሰናበታለሁ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሶላት ማብዛት የኢኮኖሚ ችግር ያለበት የህወትበት ደሞዙ በረካ ያጣበት የላይፍ ስንክሳሩ ይበዛበት ሶላት ያጥፉ። በጁመዓ ላይ ሹክ ልበላችሁ